ሳምንት ልዩ ልዩ ስያሜዎች እንዳሉት ይታወቃል። ከእነዚህ ውስጥ መካከል የተለመዱትን የሚታወቁትን አስታወሳችኋለው። የዋነኛ ሰሙነ ሕማማት ይባላል። ሁለተኛው የመጨረሻው ሳምንት ነው የሚባለው። ሶስተኛ፣ ደግሞ ቅዱስ ሳምንት ተብሎ ይጠራል። እነዚህ የመጨረሻ ጊዜ እያከበር ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሕማሙንና ሞቱን እያሰብን በሕማሙ በሞቱ ስለሁላችን ድነት ስለተቀበለው መከራ የሚናገሩ መጻሕፍትን እያነበብን እየሰማን እየተረጎምን የምናሳልፈው

ዚወቅት ቅዳሴው የለም፣ እንደምታውቁት በመስቀል መባረክ የለም፣ ሰላምታም የለም። እነዚህ አንዳንድ ነገሮች ይቀየራሉ ማለት ነው የማንፈጽምባቸው ያንን ያንን የፍዳውን ዘመን የመከራውን ዘመን የምናስብበት የምናስታውስበት ስለሆነ በዚህ ሳምንት እነዚህ አይነት አንዳንድ እየተለመዱ በቤተ ክርስቲያን የምናደርጋቸው ስርዓቶች አልፈጽማቸውም፣ ማለት ነው። ስለዚህ ይህ ሳምንት እንዳልኳቸው ሰሙነ ሕማማት የሚባለው ቤታችን ወደዚህ ዓለም የመጣበትና የማላል ስራው ስላጠናቀቀበት ደግሞ ይህ ሳምንት የመጨረሻው ሳምንት ይባላል ማለት ነው። የመጨረሻው ሳምንት ይባላል። ሌላው በክርስቶስ በስለ የተቀደሰበት ሳምንት በመሆኑ ደግሞ ይህ ሳምንት ምን ይባላል? ቅዱስ ሳምንት ተብሎ ይጠራል ማለት ነው። እና በዚህ የሳምንቱ መጠሪያ መለያ ስሞች እነዚህ ናቸው ማለት ነው። እንዳለው ሰሙነ ሕማማት ከወሳና ነው የሚጀምረው። የወሳናን እና የሰኞን ዕለት ሌት ባለ መልኩ ቤተክርስቲያን የምታስበው በዛ ያለው በዓል ትምህርት በብዙነታቸው ተምረናል። ዛሬ ደግሞ የዕለተ ማክሰኞን ስያሜ በዚህ በዕለተ ማክሰኞ የተደረገው ነገር ምን እንደሆነ ባጭሩ ነው የምነግራችሁ። በማቴዎስ ወንጌል ምዕራፍ 21 ቁጥር 23 ጀምሮ የተነገረ ቃል ነው። ወደ መቅደስ ገብቶ ሲያስተምር የካህናት አለቆችና የህዝብ ሽማግሌዎች ወደ እርሱ ቀረቡና በምን ስልጣን እነዚህን ታደርጋለህ ማን ሰጠ? አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስን ነው ይህንን የጠየቁበት ዕለት ነው። በዚህ ዕለት ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስልጣኑ የተጠየቀበት ዕለት ነው ማለት ነው። ጥያቄዎቹ የካህናት አለቆችና የሕዝቡ አለቆች ነበሩ እና ጥያቄውም በምን ስልጣን እንዴት አድርጋለ ይህንን ስልጣን የሰጠ ማን ነው የሚሉ ነበር ማለት ነው። ይሄ ገበያን የመፍታት ስልጣን ማነ የሰጠ? በዚህ ይሄ በመቅደሱ የማይገባ ስራ ይሰሩ ስለነበረ የጸሎቱን ቤት የገበያ ስፍራ አድርገው ስለነበረ ገበያቸውን ፈቶ ያንን መለዋወጫቸውን ገለባብጦ ጅራፍ አንስቶ እየገረፈ ከመቅደሱ አስወጥቷቸው ስለነበረና በመቅደሱ ዙሪያ በቤተክርስቲያን ዙሪያ ይገበያዩ ይገበያዩ የነበሩበትን ገበያ ፈጥቶ ያ ስፍራ የምስጋና የጸሎት ቦታ እንደሆነ አዎ ይህንን በማድረጉ ምክንያት በመቅደሱ ደግሞ ሕሙማንን ሁሉ ፈውሶ ነበረና ወደ እርሱ የመጡት ታመው የነበሩ ከነበረባቸው ደዌ ተርፈ ደዌ ሳይኖርባቸው ፈውሷቸው ነጻ አድርጓቸው ቀንበራቸውን ሰብሮ በሰላም ወደ ቤታቸው እንዲሄዱ አምላካችን እግዚአብሔር አድርጎ ስለነበረ ይህንን ለመቀበል የከበዳቸው የክርስቶስን የባሕሪ አምላክነት ማመን የተሳናቸው ክርስቶስ ሁሉን የሚችል ለቆታዊ ስልጣን እንዳለው ያልተረዱ ከባህሪ አባቱ ከአ ከባሕርይወቱ ከመንፈስ ቅዱስ ጋር ትክክል የሆነ ፈጣሪያ ዳን ጌታ እንደሆነ ለማመን የከበዳቸው የሚያደርገውን ገቢረ ተአምራት አይተው ልባቸው ለማመን የዘገየባቸው እነዚህ የካህናት አለቆችና ጸሐፍትና ፈሪሳውያን ወደ ክርስቶስ ቀርበው በማን ሥልጣን ነው ይህንን የምታደርገው? ከየት ነው ያገኘከው? የምን ስልጣን? ብለው ይጠይቁት ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ጥያቄያቸው ለፈተና እንደሆነ ስለተረዳ የቀረበው ጥያቄ ለፈተና ለተንኮል መሆኑን ስላወቀ እርሱም ጥያቄያቸውን በቀጥታ ለመመለስ አልፈለገም። ጥያቄን በጥያቄ ደግሞ መለሰላቸው። እንዲህ ነው ያላቸው፣ የዮሐንስ ጥምቀት ከወዴት ነው? ከወዴት ነበረች? ከሰማይ ወይስ ከሰዋላቸው እነሱ እርስ በርሳቸው ሲነጋገሩ ከሰማይ ብንል ቅያስ ስለምናመናችሁበትም፣ ይለናል ከሰው ብንል ዮሐንስ ሁሉም እንደ ነቢይ ያዩታልና ሕዝቡን እንፈራለን አሉ። ኢየሱስ መልሶ አናውቅም አሉት። የዮሐንስ ጥምቀት ከየት እንደሆነች ከሰማይ ትሆን ከሰው ትሆን አናውቅም አሉ። ጌታችን በዳዊታችን ኢየሱስ ክርስቶስም እኔም በምን ስልጣን እነዚህ እንደማደርግ አልነግራችሁም አላቸው። ክብር ምስጋና በአምላካችን ይሆን። ስለዚህ የአምላካችን በዚህ መልስ ነው የመለሰላቸው። በእርግጥ የአምላካችን ስልጣን፣ መቼስ ከሰው ያገኘው አይደለም። ትልቁና ዋነኛ ይህ አይደለም፣ ከሰው ያገኘው አይደለም። በጣት ብልጫ በምርጫ ያገኘው አይደለም። እሱ ሁሉን የሚችል አምላክ ነው። ሰማይና ምድርን የፈጠረ አምላክ ነው። ዮሐንስን አለ ምክንያት አላነሳም። የዮሐንስን ቀን ከማን ነው ነው ያለው? ዮሐንስ የመጣው ለማን ሊመሰክር ስለሆነ ነው። ለብርሃን ሊመሰክር ስለመጣ ዮሐንስን ስለ እርሱ ስለመሰከረ ቤዛነቱን መስክሯል። ዮሐንስ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ለካህናት አለቆች ለሁሉ እርሱ ቤዛ ሊሆን እንደመጣ ዮሐንስ ስለ እርሱ ተናግሮ ነበረና ስለዚህ ዮሐንስን አነሳ። ዮሐንስ ቀዳማዊነቱን ነግሯቸዋል። ከኔ በፊት የነበረ ነው፣ ዓለም ከመፈጠሩ በፊት የነበረ

ክርስቶስ ይሰራ የነበረው ትምህርት እናውቀል። አንደኛው ትምህርቱ ነው አለ ያሰምር የነበረው እንደ ጻፎችና እንደ ፈሪሳውያን አልነበረም። በከፌቤ እግዚአብሔር ብሎ እንደ ነቢያቷል እኔ ግን እላችኋለሁ እያለ ግን ያተና ስለነበረ ግን ይሠራ የነበረ ስለነበረ ስለዚህ በትምህርቱ ተገረሙ ተብሎ ተጽፏል። ትምህርቱ የሚያሳየን አምላክነቱን ነው። ደግሞ ተአምራቱ ሕሙማንን ሲፈውስ፣ ሙታንን ሲያስነሳ ስመ እግዚአብሔርን ጠርቶ አይደለም እላለሁ። አንተ ጎበዝ ተደስ ነበር የነበረው ማለት ነው። ይሄ የሚያሳየው ያደርገው የነበረው ተአምራት አምላክነቱን ነው የሚያሳየው እና ስለዚህ ይህንን እስራኤን እንኳላይታቸው አምላክ እንደወንኩኝ ልታምኑ ብትቀበሉ ይገባቸዋል። እነርሱ ይከተሉት የነበረው እንጀራ ስለመዱ ነው ደግሞ እሱን አንዲዘው እንጀራ እየበሉ ለመኖር ነው የፈልጉ የነበረውና እናንታውን የፈለጋችሁኝ ያደረግኩት ታምራትን አይታችሁ አምላክ እንደሆንኩኝ አውቃችሁ ሳይሆን ስለበላችሁ ነው ይላቸው እንደነበረ ስለዚህ በምድር ላይ ያደርጋቸው የነበራቸው በዚህ በማሰማር ስራው እየተመላለሰ በምድር እስራኤል በዘመን ስጋ ያደርጋቸው የነበረው ሥራው እንኳን አምላክነቱን የሚያሳይ ነው፣ የስልጣኑ የባህርይ ገንዘቡ እንደሆነ ደግሞ ይህን ለደቀ መዛሙርቱ እንደሰጣቸው የምናየው ነገር በሁሉ አምላክነቱን ነው የሚያሳየውና ስለዚህ በዚህ በማን ስልጣን ይህንን አደረካነ እሱ በሚችል ስናሉ እንደሆነ የተናገረበት ነው። ስለዚህ ይህንን ካየን ዛሬ ቢሆን ማለት ነው፣ ዛሬ ቢሆን ስራ በሚሰራበት ቁጥር አሳልፎ ሊሰጡን የሚፈልጉ ሰዎች እንደውም ተፈታታይ ጥያቄዎችን ሊያቀርቡልን እንደሚችሉ ልንገነዘብ ይገባናል ማለት ነው እኛ እንዶ ፈታኝ ጥያቄዎች የመከራዋ ዜማ መሆናቸውን ሁሉ ጊዜ ማስተዋል አለብን ማለት ነው። ከዚህ የተነሳ ይህንን አስቀድመን ካወቅን ደግሞ በመከራ ሰዓትም እንኳን በልብ ሞድነት በቃ ልበሙ ለሆነን ማለት ነውና እውነትን ለመናገር ለእውነት ለመመስከር ለእውነት ለመቆም አንጨነቅምና፣ ስለዚህ ሁል ጊዜ ጌታ እንዳስተማረን ልልዋኒክሙ ንበሩ ተዘጋጅተ ልኖር ነው የሚገባል። በሚጠይቁን ሁሉ መልስ ለመስጠት የተዘጋጀ ልንሆን ነው የሚገባል። ሁል ጊዜ ማንምንን ይበል የተጠራንበትን የቅድስና ኑሮ ለመስራት የተጠራንበትን የክርስትናን ኑሮ በተግባር ለመኖር መትጋት ነው ያለብን እንጂ ከዛ ውጭ ሰዎች እንዲሉናን እንደዚህና እንደዚህ ይሉናል ብለን በስንፍና እንደዛ አንድ መክሊት እንደተሰጠው የተሰጠን ጸጋ ቀብረን መኖር የለብንም። ባለን ነገር በተሰጠን ጸጋ እናት ቅድስት ቤተክርስቲያን አንቺን በእውነት እንድናገለግል ለእግዚአብሔር ሀሳብ እንደወንጌል ቃል እንድኖር ያስፈልገናል። ለዚህም የአባቶቻችን አምላክ እግዚአብሔር ይሁዳል። አምላካችን እግዚአብሔር ይህንን ሰሞነ ሕማማቱን ያለ ሕማም ያለ ችግር ያለ ፈተና በሰላም አሳልፎ ለብርሃነትን ሳይሆናችንን የሚያልሰል